ዮሐንስ መጽሐፍ። ስለዚህ ይሄ መጽሐፍ ለሰው ሁሉ የተጻፈ መጽሐፍ ሲሆን የተጻፈበት ከተማው ደግሞ ኤፌሶን ላይ ነው የተጻፈው። የዚህ ወንጌል አላማ ምንድነው ካላችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንዲሆና ታምኑ ዘንድ አምናችሁ በስሙ ህይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ስለዚህ ዮሐንስ ወንጌል ምዕራፍ ሃያ ቁጥር ሰላሳ አንድ ላይ ኢየሱስ የእግዚአብሔር ልጅ መሆኑን ሰው ሁሉ አምኖ እንዲድን ዘንድ አምኖ የእግዚአብሔር መንግስት ወራሽ እንዲሆን ዘንድ የተጻፈ መጽሐፍ ነው። ስለዚህ ቤቱ ትንሽ ሙቀት ደግሞ አለፍ አለፍ እያልኩ ነው የሚያወራው ይሲ ዋና መጽሐፍ ላም ቅድም እንዲያወራው ነው። ቁልፍ ሀሳቦች በዚህ መጽሐፍ ውስጥ ቁልፍ ጥቅሶች አሉ። ምንድን ነው ካላችሁ፣ እንዲ የሚል ቃል አለ። ብርሃን በጨለማ ይበራ፣ ጨለማም አላሸነፈም። የምለሳ የአንድ ሰውችን ምዕራፍ ቁጥር አምስት ላይ ታገኛላችሁ። ስለዚህ ሁለተኛ የዚህን ቁልፍ ጥቅስ ምንድን ምንድነው ካላችሁ ቃልም ሥጋ ሆነ ጸገና ግረትንም ተሞልቶ በእኛ አደረ ይላል የዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራት ላይ ስታነቡ ይህን ሀሳብ ታገኛላችሁ። ሁለተኛና ደግሞ ሶስተኛ ምንድን ነው ካላችሁ እግዚአብሔር መንፈስ ነው የሚሰዱልትን በመንፈስና በእውነት ሊሰዱለት ያስፈልጋቸዋል የሚለው ነው የዮሐንስ ወንጌል ምዕራፍ አራት ቁጥር ሀያ አራት ላይ ያን ሀሳብ ታገኛላችሁ። የመተናሻ ቁልፍ ጥቅስ ብዙ ሀሳብ ቢኖርም ኢየሱስን እኔ መንገድና እውነት ሕይወት ነኝ በእኔ በጣም ወደ አብ የሚያመጣ የለም የዮሐንስ ወንጌል ምዕራፍ አስራ አራት ቁጥር ስድስት ላይ ታገኛለች። ስለዚህ ይሄን መጽሐፍ በሶስት መደብ ከፍለን ማጥናት እንችላለን። አንደኛ ኢየሱስ የእግዚአብሔር ልጅ ወደ ዓለም መምጣት ከምዕራፍ አንድ እስከ ምዕራፍ አስራ ስምንት ላይ ድረስ ኢየሱስ የእግዚአብሔር ልጅ ወደ ዓለም ማምጣቱን ያስተራል። ምራፍ ደግሞ ሁለተኛ ኢየሱስ የእግዚአብሔር ልጅ ትምህርትና አገልግሎት ከምራፍ አስራ ዘጠኝ እስከ ምራፍ አስራ ሁለት ድረስ ያለ ምራፍ ሀያ ላይ ያለውን ሀሳብ ይናገራል። የመጨረሻ ምንድነው ካላችሁ ኢየሱስ የእግዚአብሔር ልጅ ሙዋት የመስቀል ሞትና ትንሣኤ ከቁጥር አስራ ምራፍ አስራ ሦስት እስከ ምራፍ ሀያን ያለውን ሀሳብ ይናገራል።

ምልክት የሚያስፈልገው መጽሐፍ ላላመኑት ነው፣ ይለም። ምልክት የሚያስፈልገው ለማኑ ላላመኑት ነው፣ ደግሞ ምልክት የምንሽጥ አመንዛሪ ትውልድ ነው ይለም። ስለዚህ ስፍራ ላይ ምልክት ታይቶ የተቀጠሉ አንድ ቡድን አለ። ሁለተኛ ስለባልና ስለተገቡ የተቀጠሉ ሁለተኛ ቡድን አለ። ሶስተኛ የህይወት እንጀራ መሆኑን የተቀጠሉ ሶስተኛ ቡድን አለ። ሁለተኛ ቡድን በኋላ ከመገቡ በኋላ ወደ ቤታቸው ወይ ወይነው። ሁለተኛ ቡድን ደግሞ ምልክ ጠይቶ እዛም ለጅ ሲታይ ከዛ በኋላ ምልትን አምኖ ወደ ቤት። ሶስተኛ የቀሩት ግን አምላካችን ነው ብለው ዛሬ

ዋጋ ያስከፍላል። አለመከተል ደግሞ በጣም ዋጋ ያስከፍላል። እንደማ ኢየሱስን መከተል ዋጋ ያስከፍላል። አለመከተል ደግሞ በጣም ዋጋ ያስከፍላል። ኢየሱስን ለመከተል ሶስት ነጥብ ካለ አንድ ሰው መከተል ይችላል። አንደኛ ራሱን የካደ ሰው፣ ራሱን ያልካደ ሰው ኢየሱስን መከተል አይችልም። ቁንጮን ያልካለ፣ ዘሩን ያልካለ፣ ብሩን ያልካለ ኢየሱስን መከተል አይሽ። ምክንያቱም ያ ሁሉ ያስታግተዋል። ስለዚህ መከተል ማለት ኢየሱስን መቀጠል ማለት ሁሉን መቶ ሁሉ መቶ ማለት ሸቆጣ ወንደር ላይ ይደር ማለት አይደለም። ከኢየሱስ አስቀንጦ ዓለም አለ፣ ከኢየሱስ ካፋ ደግሞ ስለዚህ ሉቃስ ወንጌልን ቅድም ያነበብንበት ቦታ ምን ይላል ካላችሁ በፍጥነት አነባለሁ ሉቃስ ወንጌል 14 25 ላይ ምንድን ነው ምን ብዙ ህዝብ ከእርሱ ጋር ይሄዱ ነበረ ዞር ብሎ ምንዲ ያላቸው ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እኅቶቹንም የራሱን ህይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም

መስቀሉ ከባድ ነው፣ መሸከሙ አላስከፍለውም። መስቀሉ ከባድ ነው፣ አድርግ የጠይቀው ቢሆንም እንግዲህ እለት እለት መስቀልን የበረሰው የ- ሃሌሉያ የ- እግዚአብሔር ክርስቶስን መከተል ይሻላል። ክርስቶስን መከተል ይሻላል። ሽ ጠረጠላ ክርስቶስን መከተል ምን መሸከም ነው? መስቀልን ፈጽሞ ለመከተል መስቀል ማለት መከራ፣ መስቀል ማለት ስደት፣ መስቀል ማለት መስቀል ማለት መጠላ። ያን መሸከም አንዳንድ አገልጋዮች አሉ። እኔ እዚህ አለ